ተንሰትወማ ኸለቅቱል ጅነ ወል ኢንሰ ኢላ ሊያዕቡዱን እኔ ይላል ጌታችን አምላካችን አላህ። ሰዎችንም ሆነ አጋንንትን ጅኖችን ሊያመልኩኝ ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም። አሁን ሰው ሆነን የመፈጠራችን ወደዚህ ምድር የመምጣታችን ሚስጥሩ ምንድ ነው? ዕባድቱ አዘወጀል ዘ አላህን መገዛት አላህን ማምለከ ኢላ ሊያዕብዱን ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም። አላህ እንስሶችን ሲፈጥራቸው ለዕባዳ አልፈጠራቸው። በአላህ ሕግና ሥርዓት ሕይወታቸውን እንዲመሩ የእሱን ትእዛዝ እንዲያከብሩ፣ የከለከላቸውን ነገር እንዲጠነቀቁ ለዚህ አላማታ አወቀ ልክና መጠን ነ እነሱ የተፈጠሩት እኛን ለመጥቀም ለእኛ ግልጋሎት እንዲሰጡ ነው። ዋዕቡድ ረብክ ጌታህን አምልክ፣ ጌታህን ተገዛው። ሐታ የእትየክ ልየቂን እርግጥ የሆነው የማይቀረው ሞት አንተ ዘንድ እስከሚመጣ ድረስ ነው። አላህን መገዛት እስከ ሞት ድረስ ነው ማለት ነው። ስለዚህ

አልহামዱሊላ አልመሸም ቢሆንም አልহামዱሊላ ኢንሻአላህ እንግዲህ በእንደዚህ አይነት መድረክ ከናንተ ጋር ስገናኝ የመጀመሪያ ጊዜ ነው ይህንንም ፍቃዱ ሆኖ ላገናኘን አምላካችን አላህ ክብርና ምስጋና የተገባው ይሁን አልহামዱሊላህ ረቢል አለሚን የመጀመሪያው ግንኙነታችን እንደመሆኑ መጠን አላህ ፍቃዱ ከሆነ በተሰጠኝ አጭር ሰዓት ውስጥ ሶስት ወይም አራት ነጥቦችን ለእናንተ ለማስተላለፍ እፈልጋለሁ። እኔም በምናገረው እናንተም በምትሰሙት አላህ ተጠቃሚ አድርገን። መርሃባ የመጀመሪያው ነጥብ ሁሌም መርሳት የሌለብን ሁሌም ማስታወስ ያለብን አላህ እኛን ወደዚህ ምድር ሲያመጣን ሰው አድርጎ ሲፈጥረን ለምን ዓላማ እንደፈጠረን መዘንጋት የለብንም። ለነፍስያችን ሁሌም ማስታወስ ያለብን ወደዚህ ምድር ሰው ሆነን የተፈጠርነው ለምን ዓላማ እንደሆነ ያንን በመግለጽ፣ እኛ ሰዎች በዚህ ምድር ላይ በህይወት በመኖር ብቸኛ ፍጥረታት አይደለንም። ከኛ ውጭ ሌሎች ፍጥረታትም በህይወት ይኖራሉ። እንስሳዎች፣ ነፍሳት፣ በራሪዎች እንደዚሁም ሌሎች ፍጥረታት በህይወት ይኖራሉ። ህይወትን ሼር ያደርጉናል ማለት ነው። ነገር ግን ከነዚህ ፍጥረታት በተለየ መልኩ አላህ ለምን ዓላማ ነው ሰው አድርጎ ወደዚህ ምድር ያመጣን የሚለውን ነገር መቼም መርሳት የለብን። ለትልቅ ቁም ነገር ነው የተፈጠርነው። በህይወት መኖር ከሆነ ቅድም የጠቀስናቸው ሌሎች ያልተጠቀሱም በህይወት የሚኖሩ አሉ። እንደኛው ይበላሉ፣ ይጠጣሉ። ከአፈር የወጣን ነገር እንደምንመገበው እነሱም ይመገባሉ። የበላነው የጠጣነውን ነገር ከሰዓታት በኋላ በቆሻሻ መልክ ከሰውነታችን እንደምናስወጣው እንደምናራግፈው፣ ይህንኑ ሥርዓት ሌሎችም ያደርጋሉ። በምንድን ነው እኛ ሰዎች ከእንስሳ የምንለየው? ማወቅ መቻል አለብን። አላህ እኛን ሰው አድርጎ ለምን ፈጠረን? ጠዋት ለተለያየ ሥራ እንደምንሰማራው ልዩ ልዩ የሥራ ዘርፍ ስላለን ከእንስሶች እንለያለን። በዚህ እንዳንል እነሱም ልዩ ልዩ የሥራ ዘርፍ አላቸው። ጠዋት በመነሳት ጓሮ ገብተው የእርሻ አገልግሎት የሚሰጡ በሬና መሰሎቹ አሉ። ገበያ በመውጣት የጭነት አገልግሎት የሚሰጡ እንደ አህያ፣ በቅሎ የመሳሰሉት አሉ። የትራንስፖርት አገልግሎት በመስጠት ከቦታ ወደ ቦታ ሰውና ዕቃን የሚያጓጉዙ የሚያመላልሱ እንደ ፈረስ ግመል የመሳሰሉት አሉ። በጥበቃ ስራ ላይ ተሰማርተው ቤትንና አካባቢን ከሌባ ከዘራፊ ከእንግዳ የሚጠብቁ እንደ ውሻ አይነቶች አሉ። ሌሎችም እንደዚሁ በጥበቃ ስራ የተሰማሩ አሉ። ማለት ምንድን ነው ታዲያ? እኛ የተለየ ነው? ከስራ መልስ ማታ ወደ ቤት ስንገባ ደክሞን እናርፋለን እንተኛለን ከሆነ እነሱም ያርፋሉ ይተኛሉ። ከተቃራኒ ጾታ ጋራ ትዳር መስርተን በጋብቻ መሰሎቻችንን እንተካለን ዘር እናፈራለን የምንል ከሆነ እንስሶችም ትዳር ብለው አይጠሩትም እንጂ መሰሎቻቸውን ያፈራሉ ስጋዊ ፍላጎቶቻቸውን በማርካት ። ማለት አንድ ቀን አጀላችን ሲደርስ የዱንያ ኮንትራት ሲጠናቀቅ ከአፈር በታችን እንቀበራለን እንሞታለን። እንስሶችም ቀናቸው የደረሰ ጊዜ መሞታቸው አይቀርም ማለት ነው። ኢዘን ምንድን ነው የእኛ ሰዎች ከእንስሳ የተለየንበት ትልቁ አላማ በምንድን ነው? ይሄንን ዓላማ ያወቅን ጊዜ፣ በዚህ ምድር ላይ ሰው ሆነን መፈጠራችንን ያስተዋልን ጊዜ፣ አላህ ለፈጠረን አላማ መኖር እንጀምራለን። ስለዚህ የመጀመሪያው ነጥቤ ለምን ዓላማ እንደተፈጠረን ሁሌም ማወቅ ማስታወስ አለብን። አላህ ሱረቱ ዛርያት ሃምሳ አንደኛው ሱራ ከአንቀጽ ሃምሳ አምስት ጀምሮ ሲናገር፣ አዑዙ ቢላህ ሚነ ሸይጣን ረጂም ወዘኪር ፈኢነ ዚክራ ተንፋዑል ሙእሚኒን አስታውስ ይላል። ሰዎችን ገስጻቸው፣ ያንተ ማስታወስ፣ ያንተ መገሰጽ አማኞችን ይጠቅማቸዋልና ይላል። ሰው እንደ መሆናችን መጠን ብንረሳም ብንሳሳትም ብንዘነጋም አስታዋሽ ያገኘን ጊዜ ግን መገሰጫችን የረሳነውን ነገር አስታውሰን መመለሳችን አይቀርምና፣ ወዘኪር ሁሌም ማስታወስ ነው የሚለው። ከማስታወሻዎች ሁሉ በላጩ ትልቁ ልንረሳው የማይገባው ደግሞ ወማ ኸለቅቱል ጂነ ወል ኢንሰ ኢላ ሊያዕቡዱን። እኔ ይላል ጌታችን አምላካችን አላህ ሰዎችንም ሆነ አጋንንትን ጂኖችን ሊያመልኩኝ ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። አሁን ሰው ሆነን የመፈጠራችን ወደዚህ ምድር የመምጣታችን ሚስጥሩ ምንድነው? ዒባደቱላህ ዐዘ ወጀል አላህን መገዛት አላህን ማምለክ ነው። ኢላ ሊያዕቡዱ ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም። ከእንስሳ ምንለየው

በምድር ላይ ያለውን ሁሉ በጠቅላላ ለናንተ አገልግሎት ይሰጧችሁ ዘንድ አላህ ለናንተ ፈጥሯቸዋል። ለኛ ዓላማ ስለተፈጠሩ ሐላል የተደረጉ እንስሳዎችን እያረድን ስጋቸውን እንበላለን፣ ወተታቸውን እያለብን እንጠጣለን፣ ቆዳዎቻቸውን ገፈን ከብርድ መከላከያ ለማግኘት ሙቀት ለማግኘት ልብስና የመሳሰለውን እንሰራለን። ሐላል ያልተደረጉትን ደግሞ ለትራንስፖርት አገልግሎት ለውበት፣ ለጌጥ፣ ለመጓጓዣ፣ ለመሳሰለው እንገለገልባቸዋለን። እንስሳን ለሰው ዓላማና ጥቅም የፈጠረው አላህ ሰውን ግን የፈጠረው ለራሱ ዓላማ ነው። ማለት ኢላ ሊያዕቡዱ እኔን ሊታዘዙኝ በእኔ ሕግና ስርዓት ሕይወታቸውን ሊመሩ በዛ መልክ ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም ነው ያለው። ስለዚህ ወንድም እህቶች

አንዳችንም አካል ሳያጋሩበት ነው፣ ማንንም አካል ላያጋሩበት እሱን በብቸኝነት ሊያመልኩት አላህ በባሮቹ ላይ መብት አለው፣ በማለት ነገሩኝ ይላል። እኛ የዚህ መብት ባለ ዕዳዎች ነን። ይሄንን ዕዳ በአግባቡ መክፈል አለብን። አላህ ባለ መብት ስለሆነ ዛሬ በዱንያ ይሄን ዕዳችንን በዕባዳ በአግባቡ ካልከፈልን

አላህን በብቸኝነት እንደ ተገዛ በተውሂዱ ላይ ጸንቶ የሞተውን ባሪያውን በእሳት ላይ ቀጣው ነው በማለት ነገሩኝ። ቁልቱ አፈላ አበሽሩ ናስ ያ ረሱላላህ ዓለይሂ ሰላቱ ወሰላም፣ አንቱ የአላህ መልእክተኛ ሆይ ታዲያ እየተዟዟርኩኝ ሰዎችን ላበስራቸው? እንዲ ያለ አላህን በብቸኝነት ካመለካችሁት በሱ አምልኮ ላይ ማንንም አካል ካላጋራችሁ በተውሂዳችሁ ጸንታችሁ ከሞታችሁ

ይህንን ከሳቸው የሰማውን ሀዲስ ሳይናገር ቢሞት በመደበቅ ወንጀል አላህ ዘንድ እንዳይከሰስ ተናግሮ ሞተ ማለት። እኛም ከሀዲሱ ምን ትምህርት እንወስዳለን? አላህ በእኛ ላይ አንድ ትልቅ መብት አለው። ያም መብት ምንድነው? ዒባደቱሁ ዐዘ ወጀል እሱን ብቻ ማምለክ እሱን ብቻ መገዛት ነው ማለት። ስለዚህ ይሄንን ዓላማ መቼም ቢሆን መርሳት የለብንም። የተፈጠርነው አላህን ልናመልክ ነውና።

ሰባት ሰዎችን ግን አላህ በአርሹ ጥላ ያኖራቸዋል አለ። ከሰባቱ ሰዎች አንደኛው ማነውን የተባለው ወሻቡን ነሸአ ፊ ዒባደቲላህ፣ አላህን በመገዛት አላህን በማምለክ ወጣትነቱን ያሳለፋ በዒባዳ ተኮትኩቶ ያደገ በወጣትነት ጊዜው አላህን የተገዛ ሰው ነገ በአርሽ ጥላ ከሚሆኑ ሰዎች ይሆናልና ማለት ነው። ለምን ወጣትነትን ብዙ ነገሮች ስለሚፈልጉት ብዙ የሚፈታተኑት ነገሮች ስላሉ ያን ጊዜ በዒባዳ የሚያሳልፍ ሰው ነገ በአርሽ ጥላ ከሚሆኑት ይሆናል። አላህ ይወፍቀን። ስለዚህ ዒባዳን አሁንም መቼም የሚሆን መቼ ልንረሳው የማይገባው ነገር መሆን አለበት። አላህን ማምለክ ተቀዳሚ ስራችን ነው። የተፈጠር ነው ለዚህ ዓላማ ነውና ማለት ነው። ግልጽ ነው፣ ወንድም እህቶች። ይሄ ከሆነ ወደ ሁለተኛው ነጥብ ይሄዳለው። መልእክቱ ከደረሳችሁ ሌላው ሁለተኛ ላስተላልፍ የምፈልገው ነገር ደግሞ ምንድን ነው? ወደ አላህ በተውበት እንድንመለስ ወንጀለኞች ነን፣ አጥፍተናል፣ ኃጢያት አለብን። ተውበትና ኢስትግፋርን ቋሚ ስራችን አድርገን ወደ አላህ መመለስ አለብን። ዛሬ ሊያስጨንቀን የሚገባው የኃጢያታችን መብዛት መሆን አለበት። ከአላህ ጋር ያለን ቅርርብ ርቋል። ተውበትና ኢስትግፋርን የሽማግሌዎች ስራ ብቻ አድርገ ነዋል።

ወማ ኦሪዱ አንይጥዕሙን ትመግቡኝም ዘንዳ አልሻም ኢና ላሃ ሁወ ረዛቅ አላህ ራሱ ሲሳይን ሰጪ፣ ዙል ቁወት ልመቲን የብርቱ ኃይል ባለቤት ነውና፣ የሲሳዩ ጉዳይ ኃላፊነቱ የተወሰደው በኔ ነው። ምን እንደምትበሉ፣ ምን እንደምትጠጡ እኔነኝ የማውቀው። የሚያስፈልጋችሁን ሙሉ ዝግጅት አጠናቅቄ ጨርሻለው። ያለው የእናንተ የቤት ሥራ እኔን መታዘዝ ብቻ ነው። ዛሬ ግን ቦታውን ተቀያየርንና የዲኑን ጉዳይ ለአላህ ሰጠነው፣ የዱንያውን ጉዳይ እኛ ኃላፊነቱን ወስደን ሐም ገማችን ሐሳብ ጭንቀታችን ዛሬ ስለ ዱንያ ሆኗል። ምን እንበላለን፣ ምን እንጠጣለን፣ ስለምንኖረው ቤት፣ ስለምንለብሰው ልብስ፣ ስለምናሽከረክረው መኪና፣ ስለ ኑሮ መወደድ ጭንቀታችን ሆኗል። ከልኩል አያልፍ ነገር በቀዳ ወልቀደር ያመነ ሙስሊም በኑሮ ጉዳይ ምንም ሊያስጨንቀው አይገባም። ቀድሞ ከተጻፈው ከተወሰነው የሚወጣ ምንም ነገር የለም። የሱ ጭንቀት የሱ ሐሳብ ትካዜ አንድ ጉርሻ ሪዝቅ ሊያመጣለት አይችልም። ጅብሪል አለይሂ ሰላም ረሱል ሰለላሁ ዐለይሂ ወሰለም ዘንድ በመምጣት እንዲህ እንዳላቸው ሲነግሩን ምን አሉ? ኢነ ሩሁል ቅዱስ ነፈተ ፍል ሩዒያ ቅዱሱ መንፈስ ጅብሪል አለይሂ ሰላም መጣና በልቤ ላይ እፍ አለብኝ አሳወቀኝ አሉ። ምን ብሎ አነሁ ለን ተሙተ ነፍሱን እነሆ ማንኛይቷም ነፍስ በፍጹም አትሞትም። ሐታ ተስተክሚለ ሪዝቀሃ ወአጀለሃ አላህ አስቀድሞ በእናቷ ማኅፀን ላይ የጻፈላትን የወሰነላትን ሲሳይዋንና ዕድሜዋን ሳታጠናቅቅ በፊት አንድ ጉርሻ እንኳ ከቀረ ከተጻፈው ሪዝቅ ላይ ያን ጉርሻ ሳናገኘው በፊት በፍጹም ልንሞት አንችልም። የዕድሜና የሪዝቅ ጉዳይ ገና በእናታችን ማኅፀን እያለን ቀድሞ የተወሰነ ነገር ነው። የኛን እድሜ ሌላ ሰው የማይኖር ከሆነ የሌላን ሰው እድሜ እኛ የማንኖረው ከሆነ የኛን ሪዝቅ ሌላ ሰው ሊበላው አይችልም። የሌላን ሰው ሪዝቅም እኛ ልናገኘው አንችልም። አላህ ለሁሉም ነህኑ ቀሰምና በይነሁም መዒሸተሁም ፊል ሐያቲ ዱንያ ብሏል። በምድራዊ ሕይወት እያላችሁ! ሪዝቃችሁ ኑሯችሁን ከፋፍዬ የወሰንኩት እኔ ጌታችሁ አምላካችሁ አላህ ነኝ ብለዋል። ስለዚህ ሪስቃችን በአላህ እጅ ከሆነ ለምንድን ነው የምንጨነቀው? ለምንድን ነው የምንጠበበው? ማሰብ መጨነቁ ሪስኩን በፍጹም አያሰፋው። ሰበብ ይሆናል ብለን ካመንን ሰበብ የሚሆነው ዝምድና መቀጠል፣ አላህን መታዘዝ፣ ለወላጆች መልካም ማድረግ ነው። ይሄን በማድረግ ሰበብ አላህ ከፈለገ ሪስቃችንን ሊያሰፋው ይችላል አለበዛ በወንጀላችን በዝምድና መቁረጥ ሰበብ ሊያጠብብን ይችላል፣ እንጂ ስለ ኑሮ ጉዳይ ከልክ በላይ ማሰብ መጨነቁ ከበሽታ ውጭ ሀቂቃ ምንም የሚያመጣው ትርፍ የለም። ኑሮ በረከሰ ጊዜ የሚረዝቀን አላህ፣ በተወደደም ጊዜ የሚረዝቀን እርሱ ነው። የእኛ ጭንቀት ስለምንበላው ስለምንጠጣው አይደለም። ኃላፊነቱን ወስዶ አላህ ወደዚህ ምድር አምጥቶናል። ሰው አድርጎ ሲፈጥረን የእሱ ሚና አልካሊቅ ፈጣሪ መሆን ብቻ እኮ አይደለም።

መሬት ላይ የምትንቀሳቀስ አንዲትም ተንቀሳቃሽ ፍጥረት የለችም፣ ሲሳይዋ በኔ ላይ ተመድቦ እኔ ኃላፊነቱን ወስጄ የማበላት የማጠጣት ብሆን እንጂ አላህ ከወሰደው ኃላፊነት ምንም ያጎደለው ነገር የለም። ሙሉ ኃላፊነቱን በአግባቡ እየተወጣ ነው። እኛ ግን የተጣለብንን ኃላፊነት ዘንግተን አላህ የወሰደውን ኃላፊነት በቦታው ተተክተን እየተጨነቅንበት። ስለዚህ አሁንም በተውበት ወደ አላህ እንመለስ። ጭንቀታችን ወንጀላችን ነው መሆን ያለበት። ጭንቀታችን አኺራችንን ማስተካከል ላይ ነው። ለምን? ኃላፊነቱ የተጣለው በእኛ ላይ ስለሆነ የሪዝቁ ጉዳይ ግን በአላህ ላይ የተጣለ ነው። ወከአይ ምን ዳባ መሬት ላይ ስንትና ስንት ተንቀሳቃሾች አሉ። ላ ተሕሚሉ ሪዝቀሃ፣ ሲሳያቸውን በፍጹም የማይችሉ የሆኑ አላሁ የርዙቁሃ ወእያኩም አላህ ግን እነሱንም እናንተንም ይረዝቃል ይላል። ኃላፊነቱ የማን ነው? የኔ ነው ብሎ ነው የተናገረው ለረሱላችን ዓለይሂ ሰላት ወሰላም። ሱረቱ ጣሃ ቁጥር 134 ላይ ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ ነው ያለው ያንተ ሥራ ይሄ ነው ነው፣ ቤተሰቦችህን በሰላት እዘዛቸው በእርሷም ላይ ጽና። ያ የሙስሊም ቤት የሰጋጆች ቤተሰብ መሆን አለበት። የኑሮ ጉዳይ ግን ከሆነ የሚያጨናንቅህ፣ ላ ነስአሉከ ሪዝቃ፣ በሲሳይ ጉዳይ ራስህንም ቤተሰብህንም ትችላቸው ዘንድ አልጠይቅህም። ናሕኑ ነርዝቁክ፣ እኔው ራሴ ሲሳዩን ሰጥሃለው። ወል ዓቂበቱ ሊተቅዋ ምስጉኒቷ መጨረሻ አኼራ እኔን ለሚፈሩኝ ለአህሉ ተቅዋ ነች በማለት አላህ ይናገራል። ስለዚህ ሪዝቁን ኃላፊነት እኔ ወስጃለሁ ካለ አላህ ለምንድን ነው እኛ የምንጨነቀው? ጭንቀታችን መሆን ያለበት ከአላህ ጋር ያለን ቅርርብና ከአላህ ጋር ያለን መራራቅ የት እንደደረሰ ወልተንዙር نفس ما قدمت لغد እያንዳንዲቷ ነፍስ ለአኼራዋ ከወዲሁ ምን እንዳስቀደመች ትመልከት ነው ያለው አላህ የአኼራ ሰዎች ነና ዱንያ ላይ ዘላለም አንኖር ዘላለም ለማንኖርበት ነገ ጥለነው ለምንሄደው ለምንድን ነው የምንጨነቀው አላህ የዱንያ ህይወትን ከስሟ ጀምሮ አሳንሶ ይጠራት ዱንያ ብሎ መሰየሙ ራሱ ዝቅተኛነቷን ያሳያል። ደና ከሚለው ፊዕል ነው የመጣችው። ደና ማለት ቀረበ ማለት ነው። ዱንያ ለምንድን ነው በዚህ ስም የተሰየመችው? ለመጥፋት ለመወገድ እጅግ ቅርብ ስለሆነች። ያ ግን ዘለቄታ ስላለው አኼራ ተብሎ ተጠርቷል። አላህ ይሄ ዱንያ ህይወት ማለት ኩሉ ነፍሲን ዛኢቀቱል መውት ብሎ በሱረቱ አል ዕምራን ገልጾታል። እያንዳንዲቷ ነፍስ ሞትን ቀማሽ ነች። ከሞት የሚያመልጥ ማንም የለም። ሁሉም ከሞት በታች ነው ብሎ ነው የተናገረው። እማይሞተው የሞት ፈጣሪ የሆነው አላህ ራሱ ብቻ ነው። ሞት እራሱ መጨረሻ ላይ ይታረዳል፣ ራሱ ይሞታል። በጀነትና በጀሃነም መሃል በበግ አምሳል ከቆመ በኋላ ማለት ነው። እራሱ ሞት መታረዱ አይቀርም ማለት ነው። ነፍስ የተባለ ሁሉ ከሞት በታች ነው። ሁላችሁም ትሞታላችሁ።

አላህ የጀነት ሰው ይበለን። አላህ ይወፍቀን፣ እዚህ እንደተሰበሰብነው በጀነት ይሰብስበን። ወመልሐያቱ ዱንያ ይላል ጌታችን። ከዛ ቀጥሎ እውነተኛ ስኬት እድል ማለት ከጀሀነም እሳት ድኖ ጀነት መግባት መሆኑን ከገለጸ በኋላ ወመልሓያቱ ዱንያ፣ እቺ የዱንያ ህይወት ግን አይደለችም ይላል። አላ ምን ብትሆን እንጂ ኢላ መታዕ መታዕ ዘለቄታ የሌለው ጊዜያዊ መጠቃቀሚያ ብትሆን እንጂ ነገ የሚጠፋ የሚወገድ አልጉሩር መሸነጋገያ ብትሆን እንጂ የማይጨበጥ የማይዳሰስ የሆነ ማለት የዱንያ ህይወት ይሄ ነው። ሁሌም ሁለት ተቃራኒ ነገሮችን ይዛ ነው ዱንያ የምትመጣው። ዛሬ ማግኘት ካለ ዛሬ ከከበርን ነገ መደህየት አለ ማጣት አለ ግድ ነው፣ ሁል ጊዜ ሀብት የለም። ዛሬ ሰላም ካለ ነገ ረብሻ አለ። ዛሬ ሰላም የሆነ ማህበረሰብ ነገ በጦርነት ይታመሳል። እንደ ትግራይ እንደ አፋር ዩክሬንን፣ ሌላውንም ማየት ይቻላል። ትላንት ሰላምን ሲቋደሱ የነበሩ ዛሬ በጦርነት የሚታመሱ አሉ። ዛሬ ጤና ካለ ነገ ምን ይኖራል? በሽታ ህመም አለ፣ ምንም ሸክል። ዛሬ ህይወት ካለ ነገ ሞት ይኖራል ማለት አላህ ዱንያን በሁለት ተቃራኒ ነገሮች ከቧታል። አንድ ነገር ብቻውን ዘለቄታ የለውም። ሁልጊዜ ሰላም እንጂ ረብሻ ባይኖር ሁል ጊዜ ጤና እንጂ በሽታ ባይኖር ሁሌም ማግኘት እንጂ ማጣት የሚባል ነገር ባያገኘን ኖሮ በየትኛው ጊዜ ነው አኼራ ትዝ የሚለን? በዱንያ ፍቅር ሰምጠን እሷን ስናጣጥም ብቻ ሞት ይደርስብን ነበር። ግን አላህ ተቃራኒ ነገርን ለምን አደረገ? ሰምጠን እንዳንቀር ይፈልጋል ማለት ነው። እውነተኛ ኑሮ አኼራ ስለሆነ ለአኼራ እንድንዘጋጅን አኼራ ውስጥ አላህ ወፍቆን ጀነት ከገባን ጀነት ውስጥ መኖር እንጂ መሞት የለም ጀነት ውስጥ ወጣትነት እንጂ እርጅና የለም። ጀነት ጤና እንጂ በሽታ የለም። ሰላም እንጂ ረብሻ የለም። ሁሌም መዋደድ እንጂ ምቀኝነት የሚባል ነገር የለም። ማግኘት እንጂ ማጣት የሚባል ነገር የለም። ያን ህይወት ለማግኘት አላህ በዱንያ ዓለም ላይ ሰው አድርጎ ፈጠረ። እሱን ከተገዛ ነው በህጉ ጸንተን ከሞትን ጀነትን ሊሰጠን ማለት ነው። ስለዚህ ወንድሞች እህቶች፣ የዱንያ ጉዳይ ሳይሆን ሊያሳስበን የሚገባው

አሁንም አስታውሳለሁ።